እሺ ውድ ቤተሰቦቻችን ማስታወቂያ ሳታሳልፉ እዩልን፣ ላይክ ሼር በማድረግም አበረታቱን፣ በኮሜንቶቻችሁ ደግሞ እንመልስላችኋለን፣ ያላችሁን አስተያየት አስቀምጡልን። ዛሬ ደግሞ ያውኔና አህመድ አጠር ያለች ቪዲዮ ይዘንላችሁ መጥተናል። ዘና እንደምትሉበት ተስፋ እናደርጋለን። እና ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውዴ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ጋር አልሐምዱሊላ። ባላችሁበት ሰላማችሁ ብዙ ይበልልን። አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባር ቤተሰቦቻችን ላይክ እና ሼር እያደረጋችሁ አበረታቱን ማለት ነው። ውድ ቤተሰቦቻችን በድምፅ ሳይለንት ነው መሰለሽ ዛሬ እንጃ። እና ዛሬ እንግዲህ ያው እንቀጥል። የዛሬው ጨዋታችን ያው ይሄ ምንድን ነው ታውቁታላችሁ ብዬ ተስፋ አደርጋለሁ። እሺ፣ ሊጥ ነው የተሸነፈ ነው የሚቀባው፣ ማለት ነው። ይህንኛው ደግሞ ማለት ነው፣ በአንድ አንድ ትንፋሽ ነው የሚጠጣው የተሸነፈ። ዋናው ጨዋታችን ግን እኔ እና እሱ ልብ አርጎ ያየኛል፣ ልብ አርገዋለሁ። ተሸንፎ እየሳቀ ይሄን በአንድ ትንፋሽ ይጠጣል፣ አልያም ደግሞ ሊጥ ይቀባል ማለት ነው። እና ተከተም፣ ኦኬ፣ እንጀምር

እናንተ ቁት እንግዲህ ማንዴ የተሸነፈ ለምሳ የተሸነፈ እዩ። እንግዲህ እኛ ወንዶች እኮ በነገራችን ላይ ለብ ብለው ሲሆን አለው ወንድ ሴት ብሎ ነገር አይልም አሁን ይሄን በአንድ ትንፋሽ ትጠጣለህ ወይስ ሊጥ ትቀባለህ? ማለት ነው እንግዲህ ጓደኞቼ፣ ይሄን ነው ለማለት ደግሞ

እንደዚህ አይነት ጨዋታ እንኳን ቢቀረም ይችላል። እዚህ ያለው ውድድር እንዴት ነው የሚቀረው? አሁን ነው። አሁን አሁን ምንም ሳትስቅ ምንም ታትል። አሁን ደግሞ አለመሸነፍ ሞክር።

ነገሩ ሰው ነገር ያቀኝ። ሦስተኛ ማን እንደሚያሸንፍ እኔና እርግጠኛ ነኝ። ንደምትሰጥማ እንደሚያስቀዩት በኋላ ተጨረስን በኋላ፣ ማለት ነው ተጨረስን በኋላ፣ ውድ በተሰቦቻችን ተጨረስን በኋላ እንግዲህ እ አሸናፊ ነው የሚጠጣው። ይሄ ማለት ነው እሺ፣ እንደምንም ማሸናት አለበት እሱን፣ እሺ፣ ይሄን እንቀባባለን እኔም ጓደኞች የምንድነው የምትሉት? መጨረሻ ላይ ማለት ነው። መጨረሻ ላይ መጨረሻ ላይ

ሳይታገሉ ተመሄዱ ለማንኛውም ተመሄዱ እኮ፣ አሁን መቀባቱ ላይ ይቅርብኝ፣ መቀባቱ ይቅርብኝ። ያው ተሸንቻለሁ። ባንድ ተፋሽ አንዱ ወይ አፕሉን ብርጭ ይራሱ አልጨረስ መጨረስ አለብህ። በቃ የመጨረሻ ቅጣት ነው። ጋዙን አንድ ጊዜ ትወት እንሽ አቃ መስራ አለ። በቃ ባል ስለም የልጆች አባት ስለሆንክ ቅጣት ትንሽ ቀነስ ይደልሃል። አራት ጊዜ አራት ጊዜ አይደለም ስምንት ጊዜ እንኳን

ማነው የሚያጥባት? አለያ እንግዲህ እዛ ላይ ጨዋታችን ይሄን ይመስላል። በሌላ ደግሞ እንመጣለን ማለት ነው በአላህ ፈቃድ። ላይክ ሼር አድርጉልን፣ አበረታቱን ያላችሁ ሞክሩ ያላችሁ ዝናንተ፣ ማንም የለም። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።